ላይ ስሩበት፣ ባካችሁ መሲ። አንደኛው መሲ በጣም ነው የምወዳት። እያለቀሽ ነበር መሲ። እኔ አፈር ልብላ፣ ጠላትሽ አልቅስ። ታውቂያለሽ፣ በጣም እልህ ውስጥ ነኝ ታውቂያለሽ። ማርያምና ማን አስቀየመሽ? አንድ ሴታ ሴት አለ ቀሚስ ለብሶ መሄድ የተዛ ነው ነገሩ ሴት ራሱ የክብር ስም ነው፣ ግን ማነው? ምነው? ማነው? እስኪ ጻፉት እዚህ ጋር ስሙ የማለት ጠልትሽ ነው። መሲ ማነው? መሲ እናቴ ትሙ፣ እኔ ሰው ሳይነካኝ ምናምን ነክቼ አላውቅም። ሲነኩኝ ነው የምናካው። ካልነኩኝ ራሱ ሄጅ ሰውን ምናም በኮመንት እንኳን ሰውን አልነቁርም፣ ታውቂያለሽ ወይ ደግሞ ማንም ሰው ጋርም አልደርስም። ኧረ ዮኒ ማንንም አይናገርም ዮኒ ማ ጀለስ አረላችሁ እንዳያች ነው የሆነ አረ ዮኒ አይደለም። ታውቂያለሽ፣ የሆነ ሰው አውርቼው ምናምን ምናምን ከነበረ ወይ በውስጥ ማውራው ሰው ከሆነ በአደባባይ መናገር ይደብረኛል። ታውቂያለሽ። ግን አሁን በጣም ከአቅሜ በላይ ስለሆነ ናት የምትባል የሴት ልጅ ፈጥጣለሁ ኢቭን ፎቶን አድጌውላ ቪዲዮ ነው የምሰራብህ። እናት ትሙት አሁን ምንም ከአቅሜ በላይ ስለሆነ ማለት ነው። ናቲ ማን ነው መሲ? አንዳንድ እናት ሙ እዚህ ቲክቶክ ላይ ያለ ሰው ነው አሜሪካ የሚኖር ምናምን፣ ዝም ብሎ ወሬ ሚያወራ ወይስ ጊፍት ነው ምንድን ነው? ሴታሴት ሴታሴት የሆነ ሴታሴት ችኮች ስቤት የማይጠፋው ናቲ ዱባ ያለውና ነው። አረ አይደለም። ኖ ኖ ናቲ መርከር ለምን ብሎክ አታበሰባት? ዘሩ አካውንት ብሎክ አድርጌው በጓደኞች አካውንት እየለመነ እኔ ቤለ እነሱ መስሎኝ አስገብቼው ሚውት አድርጎ ቁጭ ይላል። ማቲ ነው መሲ? ኧረ አይደለም፣ አላወቁትም እንዳለ እዚህ ጋ ያሉ ሰዎች እኔም አላወቁት ላ የሚታወቅ እንዲህ ላይቭ ስትሪም አይደለም መሰለኝ አለ

ሚኪያ አመሰግናለሁ። ሴታሴት ሲጀመር ወንድ ልጅ ወንድ ሲመስል ነው ጥሩ ውጭ ብሎ በየእንትኑ በየሴቶቹ ዱባይ ላይ እኔን የሚያውቁኝን ሁሉንም ዞረህ ዞረህ ዞረህ እንደ መርዶ ነጋሪ ሁሉንም አካልልካቸው። አሜሪካ የራስህን ሚስት አግብተህ ወስደህ እየኖርክ እሷን ሳሎና እሷን መኝታ ቤት አስቀምጠህ እኔን ለመጀንጀን ትፈልጋለህ? ቅሌታም፣ ጥንባታም! እኔ ሸርሙጣ ሴት አይደለሁም። ገባ? ለክብሬ አይደለም ለሴትነቴ የምትጨነቅህ ስናይ ከሴትነቴ ያልፊ ለቲክቶክ አካውንቴ እጨነቃለሁ። አንተ ልክስክስ ፉዞ ማለት ነው ኦኬ አንተም ይሄ አንተ የምትገዛቸው በብር ሴቶች አይደለሁም። ሄደክ ማንንም ሴት ይዘክ መጋደም ትችላለህ። አንተ የምታጋድማቸው ሴቶች ግን እኔ አይደለሁም። ገባ? ልክስክስ! ያንተን ይሄ ቅራቅን ቅንቦህን፣ ይሄ የገዛህ የምትልከውን እዛ ሽንት ቤት ዝባላ ውስጥ ጣለው፣ ቆሻሻ ቦርኮ። እምቢ ካልክ ነገርኩህ፣ አግብተህ ከነወሰድካት ሴት ፎቶ ህጋዊ ሚስትህንም ህገወጥ ልታደርገኝ ነው። የሚያሰብኩት አንተንም አድርጌ ፎቶን አድርጌ ነው ቪዲዮ የምሰራ። ምንም አታመጣ። ህጋዊንም እኔም እኔ በህገወጥ ዱባይ ልታስቀምጠኝ ፈለከው ነው። ያንተን የሷን ፎቶ አድርጌ ህገወጧ ሚስቱ እኔ ነኝ ብዬ ነው ቪዲዮ የምሰራ። በአንተ ቅሌታ ማለት ነው። አንተ ውሻ ታይመሲ አልተውም፣ አልተውም። ምን ያህል እኔ ቁስል እንዳለብኝ እኔ ነኝ የማቀው። ያልሄደበት ዱባይ ላይ ያልሄደባቸው ሴቶች የሉም። አሁን ዛሬ ከዲቦራ ጋር አግኝ ዲቦራ ጋር ይሄዳል፣ ነገ ከሆነ ሰው ጋር አግኝ እዛ ሰው ጋር ይሄዳል። ሁሉም ጋር ነው የሚሄደው፣ ሁሉም ጋር እሱ ያልሄደበት ቦታ የለም። ያልሄደበት ቦታ የለም። አዲስ ከተማ ይሄዳል። የመሲባል እንደዚህ ነው። የመሲባል እንደዚህ ነው። እንደዚህ እኔ ከወደድኩት ጋር ነው የምሆነው አንተ ከወደድክልኝ ጋር አይደለም። ተግባባል። አዲስን ሂዱና ማለት ነው። ገስትሽን ክፈችው፣ ሆስትሽን ክፈችው ብላሻለች በሏት። ዲቦር ያሉች ወንድ ልጅ ወንድ የሚመስለው ወንድ የሆነበት ቦታ ሲሆን ነው። ገባሽ? እንዳለ ቁጭ ብሎ ሲሄድ ቅባት ቦታ ታገኘዋለሽ፣ አበባ ቦታ ታገኘዋለሽ፣ ወርቅ ቦታ ታገኘዋለሽ። ከዛ በኋላ የገዛ ሴቶችን በዛ ማጥመድ ይፈልጋል። እኔ እኔ ነኝ? በጥቅም የምገዛ ሴት? በጥቅም የምገዛ ሴት በሆንማ አጥብህ ነበር። ደናርጌ ምን አባህ ታመጣለህ? ደናርጌ ጥብ አረግህ ነበረ። ጥብ አልኩክ። በአንድ ዓመቱ ዘጠኝ ብራንች ከፍቻ ሳይክ ነበር። በራስህ ገንዘብ ግማታ ክፈች በሏት። ጋይስ ስንትኗን አጣዋት እኮ ዝጋ የለችው ጋይ ሂዱ አዲስን ክፈች በሏት። አዲስ ትታይሻለች ወይ? ቆይ እኔ ልክፈትላት እንትኑም። ቆይ ጋይስ ለእኔ ትላክልኝ። ክፍት ነው። አንቺ እንዳትጠመዱ ውጭ። እኔ ኔ በነገራችን ላይ በፊት እየመጣ ቀኖቼንም ውሎቼንም እንደምትረብሸው እና እንደምታበላሸው አሁን አታበላሸው ግማታ ውሻ ቦርኮ። እኔ ልክ ወንድ ልጅ ወንድ ሲሆን ነው ደስ የሚለኝ። እዚህ ቲክታክ ላይ በጣት የሚቆጠሩ ወንዶች አሉ። እነሱንም ስም ዝርዝራቸውን ልጠቅስልህ እችላለሁኝ። አንተ ቦርኮ ማለት ነው በጣት የሚቆጠሩ ወንዶች ናቸው እዚህ ቲክታክ ላይ ወንድ ተብለው በስም ወንድ የሚባሉ። ከዛ በተረፈ ሴት አቋሞች ናቸው። ለመዳችሁ፣ ሸቀላችሁብኝ። አይበቃችሁም አይበቃችሁ፣ በይዋህነት የተጠቀማችሁ አይበቃችሁ። በደንብ አድርጋችሁ እኮ ሸቀላችሁብኛል። ይበቃችኋል መነገድ ያለባችሁን ሕይወታችሁን አስተካክላችኋል። በእኔ አሁን በቃችሁ። እናታችሁ መርዝ ትብላ፣ ገማታ እኔ እዚህ ማንም እንደሚያቀርባቸው ሴቶች መስዬ ከሆነ ተሳስተሃል። ቦታይንም ድንበሬንም እማቅሴት ነኝ፣ ውሉንም እማቅሴ ነኝ። ከማንም ምንም እኮ አልኩክ፣ ደረቴ ነፍቼን የምናገረው ከማንም ማስቲካ ተቀብያ አላቅም፣ ማስቲካ ማለት ነው። የማንም የወንድ ገንዘብ አልበላ፣ የማንም ገባ፣ የማንንም አልኩክ፣ የማንንም ቁጭ ብለህ ስለምታየኝ ሴታ ሴት ስለሆንኩ በደንብ አድርጌ ልንገርህ። እንዲህ በሚዲያ ወጥቼ እንድናገረህ ነበር የፈለግከው አይደለም? ካንተ ማለት ነው ቆሻሻ በቃችሁ ብዙ ነገር። በነገራችን ላይ ብዙ ዋጋ አስከፍላችሁኛል፣ ብዙ ነገር። አሁን ግን በቃችሁ። የጥቅምና የገንዘብ ሰው አይደለሁም። የጥቅምና የገንዘብ ሰው ብሆን ቆይቻለሁ። ብዙ ሰው የምበላው አልኳችሁ። ብዙ ወንዶች አጥባችሁ ነበረ ቤተሰቦችቼ ጋ ሄድክ፣ ልጄ ጋ ሄድ፣ ያልሄድክ በቦታ የለም። ተወኝ፣ እኔ የገንዘብ ሴት አይደለሁም። በተለይ እኔ አይምሮዬ በገንዘብ የምትደለል ሴት አይደለሁም። እረፍ ብዬ በጣም በተደጋጋሚ ነግሬሃለሁ። በጣም እኔ መናገር አልፈልግም። እንደ ዱባይ ሴትማ በሆን ቆይቻለሁ እኮ መበላክ ማናችሁም ማስቲካ ተቀብዬ አላውቅም፣ ከማናችሁም። እግዚአብሔር ይመስገን እርቦኝ፣ እናቴ ሞታ እርቦኝ፣ ጾሜን ያደርኩ ልጅ ነኝ። ገባችሁ? የማንንም ሀቅ የምፈልግ ልጅ አይደለሁም። ተፋቱኝ መሲ ድህነቴን አምኝ ድህነቴን ለመለወጥ ምሮጥ እንጂ በአቋራጭ ገላይና ቁሺ መኖር ምፈልግ ሴት አደለም። ተፋቱኝ፣ ከህይወቴ ውጡ፣ አልፈልግም ታዉ በኋላ የሆነ ገፍቼ የሆነ ነገር